ሰላም ጤና ይስጥልን አድማጭ ተመልካቾቻችን የመጋቢት 5 2017 ዓ.ም ዕለታዊ መረጃዎች ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ የማወራችሁ በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምሰሟቸው መረጃዎች መካከል ህወሓት የተደበቀ የጦር መሳሪያዎችን አውጥቷል የሚለውን መረጃ ጨምሮ በሌሊት ከፍተኛ የአውሮፕላን በረራዎች ነበሩ የሚሉ መረጃዎችን ይዣለሁ። እንደዚሁም ደግሞ ያልተጠበቁ የፖለቲካ ውሳኔዎች የሚመስሉ ክስተቶች እየመጡ ነው። ወደ አማራ ክልል የሚወስድን አጠቃላይ ሁኔታውና ፖለቲካዊ አንድምታውን የሚያሳይ መረጃ ይዣለሁ። እሱንም የማደርሳችሁ ይሆናል። የተለያዩ የግንባር መረጃዎች አሉ። አንዳንድ አካባቢዎች ሌላ ግዳጅ አለብን በሚል ሰራዊቱ በአካባቢው ሚሊሻ አካባቢው እንዲረከበው ጥሪ እያደረገ ነው የሚገኘው። ከዚህ ጋር በተያያዘም ዝርዝር መረጃዎችን ወደ እናንተ የማደርሳችሁ ይሆናል። በኢትዮጵያ ውስጥ ነዳጅ ማውጣት እና ነዳጅ ማጣራት ስራ በአስቸኳይ መቆም አለበት ተብሏል። ከዚህ ጋር በተያያዘ እንደዚሁ ዝርዝር መረጃውን ወደ እናንተ የማደርሳችሁ ይሆናል። እናንተ እንግዲህ እየተከታተላችሁ አብራችሁ መቆየት እና አዳዲስ ወደ ቻናሉ የመጣችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲትከታተሉ ነው በአክብሮት የምጋብዛችሁ። ዛሬ እንግዲህ ብዙዎቻችሁ ሰብስክራይብ ስላደረጋችሁ አንድ መቶ ተሻግሯል። አመሰግናለሁ እንግዲህ ካለው የመረጃ ጥራት አንጻር ከተደራሽነት አንጻር ብዙ ከዚህ በላይ ብዙ መሄድ አለበት ብላችኋል። እጅጉ ነው የማመሰግነው። ስለዚህ ቻናሉ ተደራሽ እንዲሆን ላይክ፣ ሸር፣ ሰብስክራይብ በማድረግ ባሏችሁ ማህበራዊ ቪዲዮዎች በማስተዋወቅ በኩል እዚህ ላደረሳችሁት አስተዋጽኦ እያመሰገንኩኝ ቀጣይም ከዚህ የበለጠ አዳዲስ ወደ ቻናሉ የምትመጡ ካላችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ብትከታተሉ መረጃው ሲለቀቁ የሚደርሷችሁ ይሆናል። በቀጣይ እንግዲህ በተለዋጭ ፖለቲካ ውስጥ እንግዶችን እያቀረቡ አጠቃላይ ያለውን የፖለቲካ ግብገማ የመካከለኛው ምስራቅ፣ የቀይ ባህር፣ የኢትዮጵያ፣ የኤርትራ እንዲሁም ደግሞ የሀገር ውስጥ ያህል አሰላለፉን በዚህ ጉዳይ ላይ አስተያየት የሚሰጡ እንግዶችን ለማቅረብ እሞክራለሁ። አብራችሁን እንድትቆዩ ነው በአክሮት የምጋብዘው። በድጋሚ ወደ መረጃዎቹ ነው የሚሄደው። ይህ የመጀመሪያው መረጃ እንግዲህ ወደ አማራ ክልል የሚወስደን ነው። በአማራ ክልል በግልጽ እንግዲህ አሁን የፖለቲካ ሽኩቻው የፈጠረውን ተጽዕኖ የሚያሳይ ሽምግልና ሊባል የሚችል ወይ ደግሞ በሌላ መንገድ ለፖለቲከኞቹ በዚህ በኩል ቀረበ ተብሎ የቀረበ ሀሳብ አለ። ይህም ምንድነው? የምክክር ኮሚሽኑ ከአማራ ክልል ፕሬዚዳንት አረጋ ከበደና ከሌሎቹ ጋር ባደረገው ስብሰባ የተለያዩ ነጥቦችን አንስቷል። ከነዚህ መካከል የመጀመሪያው ክልሉን ሙሉ በሙሉ የተኩስ እንዲያቆም ጠይቋል ይሄ በእናረጋ ከበደ ይቻላል ወይ የተኩሱ ባለቤትስ እናረጋ ከበደ ናቸው ወይ ጦርነቱን የሚመሩት እናረጋ ከበደ ናቸው ወይ ይሄ ለእናረጋ የሚቀርብ ጥያቄ ነው የሚለው ጉዳይ እንዳለ ሆኖ ግን በአስቸኳይ በክልሉ ውስጥ አስቸኳይ ተኩስ በማቆም አርያነት ያለው እርምጃ ሊወስዱ ይገባል ተብሏል በድፍረት ይሄ ለምን ተባለ ፖለቲካዊ አስተያየት ያስፈልገዋል ሌላው በዚሁ ጋር አብሮ የቀረበው ጉዳይ ምንድን ነው የተለያዩ እስር ቤቶች የታስረው የሚገኙ የፖለቲካ እስረኞች በአስቸኳይ መፈታት አለባቸው ለምክክር ኮሚሽኑ ስራዎች ሲባል ተብሏል። ይህም እንግዲህ እነ ፕሮፌሰር መስፍን አርአያ ምክክር ኮሚሽኑ ኮሚሽነር ለእነ አረጋ ከበደ ያቀረቡት ጥያቄ ነው። እነ አረጋ ከበደ በዚህ ውስጥ እንግዲህ አጠቃላይ የፖለቲካ ሚና ወታደራዊ ሚና እንዲሁም ደግሞ የአስተዳደርና ተጽዕኖ የመፍጠር ሚና አላቸው የሚለው ጉዳይ እንዳለ ሆኖ ግን ይሄ ወደየት የሚወስድ ነው የሚለው ግን አንዳንድ ጉዳዮችን መመልከት ያስፈልጋል። እንግዲህ ሰሞኑም ተለዋጭ ፖለቲካ ነው ያለው። ህወሓት አፈር ልሶ ተነስቷል፣ በድጋሚ እንግዲህ ትግራይን በእጁ አስገብቷል። ከዚህ በኋላ በኢትዮጵያ የፖለቲካ አሰላለፍ ውስጥ ራሱ እንግዲህ እንደ አንድ አክተር ሆኖ እየመጣ ነው ወይ ደግሞ እንደ አንድ ባለድርሻና ሚና እንዳለ ሆኖ እየመጣ ነው። ይሄ አሁን በሰሞኑ የሀገሪቱን አጠቃላይ ፖለቲካ እንግዲህ ካለበት ሁኔታ ወደ ሌላ አቅጣጫ የሚለውጥ ነው። ይሄ አንድ ጉዳይ አለ። በዛ በኩል የኢትዮጵያና የኤርትራ ጉዳይ አለ። በዚህ የፋኖ ትግል አለ። እነዚህ ሲደማመሩ፣ እነዚህ ጉዳዮች ሲታዩ፣ አሁን ምክክር ኮሚሽኑ እነዚህን ጥያቄዎች አቅርቧል። ስለዚህ እነዚህን አረጋ ከበደ አቅርበው ተፈጻሚ ሆኑ ብሎ እንግዲህ ያው ፕሮፖዛል እንደማቅረብ ሊታይ ይችላል። ይሄ የማይሆን ከሆነ ግን ያው የምክክር ኮሚሽኑም የምሰራው የለኝም ጠንካራ ተቃውሞ ሲቀርብበት ነበረ። አሁን ለመሆኑ እንግዲህ የምክር ቤት አባላት፣ ጋዜጠኞች፣ ፖለቲከኞች፣ ከፍተኛ ወታደራዊ መሪዎች እንዲሁም ደግሞ የአማራ ወጣቶች በተለያዩ ቦታዎች በስር ላይ ነው የሚገኙት አዲስ አበባን ጨምሮ በተለያዩ ቦታዎች ታስረው ይገኛሉ። እነዚህን ማስፈታት አረጋ ከበደ ይችላል ወይ የሚለው ጉዳይ እንዳለ ሆኖ ግን የምክክር ኮሚሽኑ ይህንን ሀሳብ ያነሳው እናረጋ ከበደ ከናብይ ጋር በምክክር ኮሚሽኑ በመጣው አግባብ መሰረት ይህንን አድርገናል በሚል የፖለቲካ ትርፍ ለማግኘት፣ አለበለዚያ ይህ የማይሆን ከሆነ ደግሞ ምክክር ኮሚሽኑ የሚሰራው ስራ ስለሌለውና ባለድርሻ አካላት የሚባሉት ከፊሎቹ የፖለቲካ ጥያቄ ያላቸው እስር ቤት አብዛኛው ደግሞ ጫካ ያለ ስለሆነ ከዚህ አንፃር እንግዲህ ምናልባት የእነ አብይ አህመድ ፍላጎት ነው ብሎ መናገር ይቻላል። ከዛ ውጭ አሁን አረጋ ከበደ አድርጎ የተባሉትን ከማድረግ ውጭ በምንም ጉዳይ ላይ የመወሰን መብት እንደሌላቸው፣ አሁንም ክልሉ የሚተዳድረው በወታደራዊ ኮማንድ ወይም ደግሞ በወታደራዊ እዝ መሆኑ ይታወቃል። ስለዚህ ይሄ ጉዳይ ወዴት እየሄደ ነው፣ እንግዲህ ከሰሞኑ በውል ክትትል የሚያስፈልገው ፖለቲካዊ ጉዳይ ነው። እንደዚህ አይነት አስቸኳይ ውሳኔዎች የሚወሰኑ ከሆነ ፋኖ ከአንድነት አንፃር ከፖለቲካ ጥያቄዎቹ አንፃር በምን ጉዳይ በተጠንቀቅና በንቃት መቆም አለበት የሚለውም አብሮ እዚህ ላይ የሚመጣ ጉዳይ ነው የሚሆነው። እንግዲህ እና አረጋ ከበደ ተኩስ የማቆም ስልጣን አላቸው ወይ የሚለው ጉዳይም አብሮ የሚታይ ነው። ግን ድንገት እንደዚህ አይነት ውሳኔዎች ቢወሰኑ ቢወሰኑ ምንድን ነው የሚሆነው ምላሽ የሚለው ጉዳይ አብሮ በውል ሊታሰብበት ይገባል። እንግዲህ በተለዋጭ ፖለቲካ ውስጥ የማይገመቱ ክስተቶች ይመጣሉ የሚባለው አንዱ ማሳያ ይሄ ነው የሚሆነው። ለማንኛውም እንግዲህ እነ ፕሮፌሰር መስፍን አራያ እና አረጋ ከበደ ጋር በነበራቸው ስብሰባ ይህንን አንስተዋል። ከዚህ በመለስ ደግሞ ከፍተኛ ትኩረት የሳበው ሰሞኑን የትግራይ ፖለቲካ አለ የትግራይ ፖለቲካ በሱ ጉዳይ ላይ ዛሬም ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩና ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ምናልባት አሁን ያው አስተዳደር ነው የሚለውን ጉዳይ ህወሓት አባረር ያለው ነው የሚለው የህወሓት አንጃ መግለጫ ሰጥተዋል። በመግለጫቸው እንግዲህ ለዲፕሎማቶቹ የተለያዩ ጉዳዮችን አስረድተዋል። ዛሬ በአዲስ አበባ በጋራ በሰጡት ማብራሪያ ላይ በተለይ የነደብረ ጽዮን ቡድን አንጃ የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ማፍረሱን ታጣቂዎችን ትጥቃና አስፈታም ብሎ እስካሁን ድረስ ይህን ይዞ የቆየው ራሱ ጌታቸውም ያለበት የትግራይ ፖለቲከኞች መሆናቸውን ጌታቸው በይፋ እያመነ ነው የሚገኘው። የፌዴራል መንግስቱን ደግሞ የበለጠ ያው ስሙን እየመለሰ ለፌዴራል መንግስቱ የሚያደሩ ሀሳቦች ነው እያቀረበ የሚገኘው። የፌዴራል መንግስቱ ትጥቅ አትፍቱ በሚለው የፌዴራል መንግስቱ አልደረሰብንም፣ እኛ ራሳችንን እንጂ በሚል የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ለመፈጸም ቁርጠኛ መሆኑን እና እንዲሁም ደግሞ በርካታ እርቀቶች መሄዱን ጌታቸው ረዳ እያስረዳ ነው የሚገኘው። ይህ በዲፕሎማሲ ቋንቋ ምን ማለት ነው? ቀጣይ እንግዲህ በትግራይ አካባቢ የተለየ ነገር የሚኖር ከሆነ የፌደራል መንግስቱ ምስክርነቱ እንግዲህ በጌታቸው የሚረጋገጥ ነው የሚሆነው። ግን እሱ ይሆናል ወይ የሚለው ጉዳይ አብሮ የሚታይ ነው። ሌላው የፌደራል መንግስት በትግራይ በትግራይ ይግባ አላልኩም ብሏል። ጌታቸው እንግዲህ ዛሬ እርስ በርሱ የሚጋጭ ነው። እንግዲህ ለዲፕሎማቶች መግለጫ የሰጠው የፌደራል መንግስቱ ወደ ትግራይ ይግባ አላልኩም፣ በትግራይ ግን የፌደራል መንግስቱ ህግ ያስከብር፣ ስምምነቱን ያስከብር ነው የምለው ብሏል። በምን አይነት መንገድ ሊያስከብረው እንደሚችል የታወቀ ነገር የለም። ይግባ ብያል ጋብዝኩም ብሏል። እንግዲህ ያው በትናንትናው ዕለት የፌደራል መንግስቱ ለምን ቆሞ ያል ይዋጣላቸው ብሎ ነው እንጂ የተውን በሚል አስተያየት ሲሰጥ ነበረ። እንዲሁም ደግሞ ተደጋጋሚ ሲጠይቅም ልምድ ያላቸው ፖለቲከኞች ናቸው ችግሩን ፍቱት በሚል ነው ምላሽ ሰጠን የነበረው አብይ አህመድ ብሏል። አሁን ደግሞ የፌደራል መንግስቱን አልጋበስኩም ብሏል። የፌደራል መንግስቱ ወይም ሶስተኛ ኃይል ጣልቃ እንዲገባ ጋብዟል ካህዲ ነው ብሔራዊ ካህዲ ነው የሚል ደግሞ መግለጫ ያው ህዋት በተደጋጋሚ እያወጣ ነው፣ ያኛው አንጃ ማለት ነው። ከዚህ አንጻር እንግዲህ ዶክተር ጌድዮን ጢሞቴዎስ ደግሞ አስገራሚ አስተያየት ነው እየሰጡት፣ በጣም አስገራሚ አስተያየት የፌዴራል መንግስቱ ጉዳዩን በአንክሮ እየተከታተለው ነው ብለዋል። እንግዲህ በአንክሮ እየተከታተለው ነው ጉዳዩ በጥንቃቄ ነው ወይ? ኬርፉሊ ነው እንግዲህ ሞኒተሪንግ ዘ ኢሹ ኦፍ ዘ ትግራይ ፖለቲክስ ያሉት ይህን ጉዳይ በአንክሮ እየተከታተል ነው ያለው ነው ሲሉ፣ እንደውጭ ታዛቢ፣ እንደ ሶስተኛ ወገን ወይም ደግሞ ጉዳዩ በጣም በዝቅተኛ ደረጃ እንደሚያሳስባቸው ሰዎች ነው ይህንን ጉዳይ እየገለጹት የሚገኙት። እንግዲህ ዲፕሎማሲያዊ አገላለጽ ከሆነ ወደፊት የሚታይ ነው የሚሆነው ለማንኛውም ግን በጥንቃቄ ጉዳዩን እየተከታተሉት እንደሆነ ገልጸዋል። ሌላው ጦርነትም እንዳይቀሰቀስ ያው አስፈላጊውን ኃላፊነት እንወስዳለን የሚል ነገሮች ሁለቱም ተናግረዋል። እንግዲህ በዚህ ከተገኙት መካከል የአፍሪካ ህብረት የፖለቲካ እና የሰላም የደህንነት ጉዳዮች ኃላፊ የትግራይ ጉዳይ አስፈላጊውን ድጋፍ እናደርጋለን በትግራይ አሁን የፕሪቶሪያ የሰላም ስምምነት ተግባራዊነቱ እንዲቀጥል አስፈላጊውን ድጋፍ እናደርጋለን ብሏል። እንግዲህ የአፍሪካ ህብረትስ ያለው አቅም ምንድን ነው የሚለውን ባለፈው የአፍሪካ ህብረት ሁለት ተወካዮች ወደ አስመራ በሄዱበት ጊዜ ኢሳያስ አፈወርቂ የአፍሪካ ህብረትን በተመለከተ ያው የገለጻቸው አገላለጾች አሉ። ያው ሁሉም ያውቃቸዋል። የአፍሪካ ህብረት በአፍሪካ ሀገራት ውስጥ በተከሰቱ ቀውሶች እዚህ ግባ የሚባል እዚህ ግባ የሚባል መፍትሄ አምጥቶ አያውቅም። ያው እንግዲህ ለደንቡ ያክል በጀት ከአውሮፓ ህብረትም ከአሜሪካን ከተባበሩ መንግስታት ድርጅት ስለሚያገኝ ዝም ብሎ በአፍሪካ ደረጃ ያለው ነው እንጂ አቅመቢስ ድርጅት መሆኑ ይታወቃል። ለማንኛውም የትግራይን ጉዳይ ግን መፍትሄ ለመስጠት ዝግጁ ነኝ ብሏል። በምን አግባብ እንደሚሰጠው ግን አይታወቅም። ወደ ትግራይ የሚወስደን መረጃ ላድርሳችሁ። እንግዲህ በዚህ ሰዓት ከያዝኳቸው ዋና ዋና መረጃዎች መካከል ይሄኛው መረጃ ዛሬ ከትግራይ አካባቢ እየደረሰ ነው። በትግራይ ወታደራዊ አፈሳው ቀጥሏል ነው የተባለው። በትግራይ በመቀሌ ወታደራዊ አፈሳው ቀጥሏል። የመቀሌ ከተማ ሰሜናዊ ክፍለ ከተማ ብዙ ወጣቶች ሲታፈሱ መመልከታቸውን የመረጃ ምንጮቹ ገልጸው ዛሬ ማለዳ ጀምሮ ከመቀሌ ከተማ በርካታ ወጣቶች እየታፈሱ በአንዳንድ የቀበሌ ማዕከላት እየተከማቹ ነው። ሾፌሮች ከመስፍን ኢንዱስትሪያል ኢንጂነሪንግ እና ከሞሶቦ ሲሚንቶ ፋብሪካ ወጥተው ጭነው እንዲሄዱ ሰልፍ ይዘው ነው የሚገኙ ተብሏል። ሾፌሮች ጥያቄ ጠይቀው ነበረ። ወደ የት ነው ጭነን የምንሄደው? የሚል ጥያቄ ሲያቀርቡ ትርፍ ነዳጅ ስለተሞላላችሁ ወደ የትኛውም አካባቢ ጭናችሁ ትሄዳላችሁ ተብሏል። ወታደራዊ አፈሳ ነው እየተደረገ ያለው። ከዚህ ጋር በተያያዘ እንግዲህ የጦርነት ዝግጅትንም በተመለከተ እንግዲህ የወጡ መረጃዎች አሉ። ሌሊት በርካታ የህወሓት ኃይል ወደ ሰሜን ምዕራብ አቅጣጫ እነሱ ሰሜን ምዕራብ ዞን እያሉ ወደሚጠሩት አቅጣጫ እንቅስቃሴ ሲያደርግ ነበር ተብሏል። በተለይ የጦር መሳሪያ ተደብቀውባቸው ነበሩ የተባሉ ቦታዎች ላይም የጦር መሳሪያ ማውጣት እንቅስቃሴ ተጀምሯል ተብሏል። ህወሓት ደብቆት የነበረውን የጦር መሳሪያ እያወጣ ነው ተብሏል። ከነዚህ ቦታዎች መካከል ጦር መሳሪያ ከተደበቀባቸው አዲ መሐመድ አይ ተብሎ የሚጠራ ቦታ ላይ የጦር መሳሪያ የማውጣት እንቅስቃሴ ዛሬ ከሰባት ሰዓት ጀምሮ መጀመሩን የመረጃ ምንጮች ገልጸዋል። ሌሊቱንም እንደዚሁ እንቅስቃሴዎች ነበሩ። ከዚህ ቦታ ውጭ ደግሞ ሌሎች አካባቢዎች መሳሪያዎች ተከማቹባቸው ተንቤን እንዲሁም ደግሞ አድዋ ከተማ የአዲግራት ዩኒቨርሲቲ ቅርንጫፍ መሰለኝ የሚሉት የመረጃ ምንጮቹ እዚህ አቅራቢያም እንደዚሁ የጦር መሳሪያዎችን እያወጡ ነው የሚገኙት ብለዋል። በአዲግራት ዩኒቨርሲቲ አድዋ ከተማ በሚገኘው ካምፓስ አቅራቢያ፣ ከሽሬ ከተማም በሶስት ቦታዎች ላይ እንደዚሁ የተደበቁ መሳሪያዎችን እያወጡ ነው የሚገኙት። አዴት ተከዚ ተብሎ የሚጠራው አካባቢ እንደዚሁ እንቅስቃሴዎች አሉ። የተቀበሩ መሳሪያዎችን እያወጡ ነው የሚገኙት። እንደዚሁም በርካታ ስንቅ የሚሆን የስንዴ በርድ የእርዳታ ስንዴም ከተለያዩ አካባቢዎች ከማህበረሰቡ የተሰበሰበና ከመጋዘኖች የተገኘ እየተጓጓዘ ነው ተብሏል። ይህ ግልጽ የሆነ የጦርነት እንቅስቃሴ መሆኑን ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ እንደዚሁ በሽሬ እና በጠለምት ቀጠናዎችም ያልተለመደ የአየር በረራ ሌሊቱን ነበር ተብሏል። በዛሬው ሌሊት ባሳለፍ ነው ሌሊት ዛሬ ሌሊት በጠለምትና በሽሬ ተከታታይ የአየር በረራዎች ነበሩ። ይሄ ያልተለመደ የአውሮፕላን በረራዎች ናቸው። በረራዎቹ ወደየት እንደሆን ወደ መቀሌ የሆኑ ወደ አስመራ ወይም ደግሞ ወደ ሌላ ኢትዮጵያ አካባቢ የታወቀ ነገር የለም ነው ያሉት የመረጃ ምንጮቹ። ትግራይ አካባቢ ያለው አሁናዊ ሁኔታ ይህንን ነው የሚመስለው። ወደ ተጨማሪ መረጃዎች የትግራይን በተመለከተ ፍራንስ ትወንቲ ፎር እና ሮይተርስም የኤርትራና ኢትዮጵያን ጉዳይ በዘገባቸው ይዘው ወጥተዋል ከፍተኛ የሆነ የጦርነት ቴንሽን ደግሞ ውጥረት አለ ነው የሚሉት ፍራንስ ዲዮኒፎር ኤርትራ የትግራይን ቀውስ እንደ አጋጣሚ በመጠቀም ጦርነቱን ልትጀምር ትችላለች የሚል ዘገባ ይዞ ወጥቷል በዚህም ሶስት ምክንያቶችን የኦስሎ ዩኒቨርሲቲ የፖለቲካ ተንታኝ ፕሮፌሰርን ለኤፍፒ የሰጡትን ጠቅሶ ፍራንስ ዲዮኒፎር ይዞ ወጥቷል በሶስት ምክንያቶች ጦርነቱ ሊቀሰቀስ ይችላሉ። አንደኛው ኢሳያስ አፈወርቂ በ2022 የተደረሰውን የሰላም ስምምነት የፕሪቶሪያን የሰላም ስምምነት ስለማይቀበሉትና ደስተኛ ስላልሆኑ ፕሮፌሰሩ ናቸው ያሉት ለሚዲያው ይሄ አንድ ምክንያት ነው። ሁለተኛው አብይ በቀይ ባህር ላይ ያለው አዲስ ፍላጎት ጦርነት ሊቀሰቀስ ይችላል። ሶስተኛው የመካከለኛው ምስራቅ ሀገራት ሚና ተደምሮበት በዚህ በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ብለዋል የኦስሎ ዩኒቨርሲቲ ፕሮፌሰር ለፍራንስ ፕሬስ እየሰጡ ዘገባ ፍራንስ ቲዩኒፎር ይዞት ከወጣው ዘገባ ላይ እየታየ ነው። እንግዲህ ይህንን በተመለከተ ፍራንስ ቲዩኒፎር ባለፈውም ዘገባ አውጥቶ ነበረ። እንደምታስታውሱት የህወሓት ጄኔራሎች ወደ አስመራ ባለፈው ጥር ወር መጨረሻ ላይ ሄደው ግንኙነት አድርገዋል የሚለውን ዘገባ ይዞት የወጣው እሱ ነው። ይህንን ተከትሎ ፈረንሳይ ዜጎቿ በትግራይ አካባቢ እንቅስቃሴ እንዲያደርጉ የጉዞ ማስጠንቀቂያ ሰጥታለች። በትግራይ የሚገኙ በአስቸኳይ ለቀው እንዲወጡ ወይ ደግሞ ወደ ትግራይ የሚጓዙ ካሉ ባለው ውጥረት ምክንያት ብዙዋቸው እንዲሰርዙ ጠይቃለች። ወደ ግንባር መረጃዎች ሲመጣ የአማራ ፋኖ በምዕራብ ወሎ ቀጠናዎች በሰሞኑን የመንግስት ወታደሮች እና መንግስት እያቀረበ ያለው ፕሮፖጋንዳ ሀሰት ነው ብሏል። የአማራ ፋኖ በወሎ ምዕራብ ወሎ ኮር መብረቁ ክፍለ ጦር በወግድና ወረዳና አካባቢው የፋኖ ማሰልጠኛዎችን ተቆጣጠርኩ መሳሪያዎችን ማድረኩ የሚለው ሀሰተኛ መረጃ ነው። መሳሪያዎቹንም ከአርሶ አደር የሰበሰባቸውና ለፕሮፓጋንዳ ያቀረባቸው ናቸው። እውነታው ከዚህ ይለያል። ወግዲ ወረዳ የጉርባ ተብሎ የሚጠራ ቀበሌ ንጹሃን አርሶ አደሮች በመንግስት ወታደሮች ተረሽነዋል። ከዛ ውጭ በፋኖ ላይ የደረሰ ጉዳት የለም። እየተሰራ ያለው ፕሮፓጋንዳ ሀሰተኛ ነው ሲል ይህንን አሳውቋል። ሰሜን ወሎ ላሊበላ አየር ማረፊያ አቅራቢያ እንደዚሁ ውጊያ ነበረ ተብሏል። ጸዳ ማዶ አምባ ተብሎ የሚጠራው ቦታ የደፈጣና የግንባር ውጊያ ተደርጓል። ውጊያው የተደረገው መጋቢት አራት ሁለት ሺህ አስራ ሰባት ነው። ውጊያ በተደረገባቸው በእነዚህ ቦታዎች እንግዲህ በርካታ የመንግስት ወታደሮች ቆስለው ወደ ህክምና ጣቢያዎች ገብተዋል ተብሏል። ከዛ ባለፈ የደረሰው ዝርዝር ጉዳት አልታወቀም። የመንግስት ወታደሮች በአየር ማረፊያው አቅራቢያ የአየሩ ማረፊያው አቅራቢያ ተከታታይ ቅኝቶች ማድረጋቸውን ተከትሎ ነው ይሄ የደፈጣ ጥቃት እየተፈጸመው። ይህን ተከትሎም የግንባር ውጊያ ነበር ተብሏል። ከዛ በኋላ የመንግስት ወታደሮች ቆስለኞችን ይዘው ወደ ሽምሻሃ ወታደራዊ ካምፕ ተመልሰዋል ነው የተባለው። ይህ እንግዲህ አየር ማረፊያ አቅራቢያ የነበረው ሁኔታ ነው ላሊበላ። በነገራችን ላይ ረሃብና ድርቅን በተመለከተ አስከፊ ሁኔታ እየመጣ መሆኑን ዘገባዎቹ እያሳያሉ። በሰሜን ወሎ ቡግና ዩኤስአይዲ እርዳታ ማቋረጡን ተከትሎ በርካታ ሰዎች እርዳታ ካገኙ ሶስት ሳምንት አልፏቸዋል ተብሏል። ይህም እንግዲህ የክልሉ የምግብ ዋስትና ቢሮ ለሸገር ኤፍኤም እንደተናገረው ሰዎች እርዳታ ከደረሳቸው ሀያ ቀናት አልፏቸዋል። አስቸጋሪ ሁኔታ ውስጥ ነው ያሉት ተብሏል። በሰሜን ወሎ ቡግና ወረዳ ባለፈው እንግዲህ በዚህ አካባቢ እናቶች፣ ህጻናት ለበረሃብ ህይወታቸው ማለፉን መነጋገሪያ መሆኑና ያንን ተከትሎ ደግሞ አስቸኳይ እርዳታዎች መድረሳቸው ይታወቃል። አሁን በዚህ በዩኤስአይዲ ምክንያትና መንግስት ደግሞ የተከተለው ባለው እርዳታ ሰዎች የእርዳታውን ከራሳቸው መውጣት አለባቸው በሚል እየተከተለ ባለው ፕሮግራም መሰረት ከፍተኛ ረሃብ ተከስቷል ተብሏል። በትግራይ በተመሳሳይ ዩኤስአይዲ እርዳታውን ማቋረጡን ተከትሎ እና ለእርዳታ ማጓጓዣ የበጀተው በጀት ባለመለቁ እና በመታገዱ እርዳታ የማጓጓዝ ስራዎች ቆመዋል ተብሏል። በዚህ ምክንያት በትግራይ ከ300 ሺህ በላይ ሰዎች አሁን ለከፋ ረሃብ ተጋልጠዋል ተብሏል። ከዚህ ጋር በተያያዘ እንግዲህ በትግራይ የተራዛሚ መድኃኒቶችን የረጅም ጊዜ መድኃኒቶችን የሚወስዱ ሰዎችም መድኃኒቶች መቋረጣቸውን ተከትሎ ህይወታቸው አደጋ ላይ ወድቋል ተብሏል። እንግዲህ ዩኤስ አይዲ በተለይ በቀጥታ እርዳታ ያገኙ የነበሩ ሰዎች እርዳታው በመቋረጡ በዚህ ልክ አደጋ ላይ ወድቀዋል። ወደ መረጃዎች ስቀጥል አሁን ካለን ግዳጅ ባሻገር ለቀጣይ ግዳጅ በመደዘጋጀት አለብን ብለዋል ጄኔራል መሐመድ ተሰማ። እንግዲህ እነዚህ የጄኔራሎቹ ጥሪዎችና ንግግሮች ቀጣይ ጦርነት ስለመኖሩ በግልጽ የሚያሳዩ ናቸው። አሁን ካለን ወቅታዊ የግዳጅ ባሻገር ለቀጣዩ ተልዕኮ ስኬታማ ስኬታማነት የበለጠ ዝግጁ መሆን አለብን ብለዋል። ሰራዊቱ በሁለንተናዊ ዝግጅት ለቀጣይ ተልዕኮ ራሱ ማብቃት አለበትም ሲሉ ይህንን ጥሪ አስተላልፈዋል። በጄኔራል መሐመድ ተሰማ የምስራቅ አዛዥ ናቸው ይህንን ያሉት። ቀጣዩ ተልዕኮ ምንድን ነው የሚለውን እንግዲህ ያው በግልጽ የሚያሳየው ኤርትራ ጋር ያለው ጉዳይ የማይቀር መሆኑን ነው፣ በወታደራዊ አዛዦች እየተገለጸ ያለው። ወደ ጅማ ዞን የሚወስደን መረጃ ላስከትል። ጅማ ዞን ኪሽ በተባለ ቦታ በርካታ አርሶአደሮች መሬታቸው እየተነጠቀ ነው። የአርሶአደሮቹ መሬት ያለምንም ካሳ ያለምንም ካሳ ለኦህዴድ ብልጽግና ባለስልጣናትና ባለሀብቶች እየተሰጠ ነው ተብሏል። ይህን የሚቃወሙ አርሶአደሮች ደግሞ በኦሮሚያ ክልል የጸጥታ ኃይሎች ድብደባ፣ እስራት እንዲሁም ደግሞ ማንገላታት ተፈጽሞባቸዋል። አካባቢያቸውንም ለቀው እየተሰደዱ አሉ ተብሏል። በጅማ ዞን ኪሻ ተብሎ በሚጠራው ቦታ ሌላው፣ ከመከላከያ ከርተዋል የተባሉ በርካታ እስረኞች በቤንሻንጉል የተለያዩ አካባቢዎች ታስረው ይገኛሉ። ከመተከል እስከ አሶሳ ድረስ ተብሏል። በቤንሻንጉል በተለያዩ እስር ቤቶች በአስቸጋሪ ሁኔታ ውስጥ ነው ታስረው የሚገኙት። ከፍተኛ ስቃይ ውስጥ እንደሆኑም የመረጃ ምንጮቹ ገልጸዋል። ከመከላከያ ከርታችኋል፣ መሳሪያ ሽጣችኋል፣ አልዋጋም ብላችኋል በሚል በርካቶች ታስረው ይገኛሉ። እንግዲህ ከሁሉም የኢትዮጵያ አካባቢዎች የሄዱ ወጣቶች ናቸው በዚህ ሁኔታ ታስረው የሚገኙት። በቅርቡ እንኳ ከ300 በላይ እስረኞች ተይዘው ታስረዋል። በምርመራ ምክንያት ከፍተኛ ሰቆቃ ይፈጸምባቸዋል ነው የተባለው። እያንዳንዳቸው እንግዲህ በዚህ መንገድ ችግር ውስጥ መውደቃቸውን ነው የመረጃ ምንጮቹ የገለጹት። ይሄ በቤንሻንጉል እና በአካባቢው ያሉ እስር ቤቶች ውስጥ የሚገኙ ወታደሮች ናቸው። እንግዲህ ያው በተራዛሚ ጦርነት ውስጥ ላለፉት ስድስት ዓመታት እና አምስት ዓመታት ሰራዊቱ ያው እረፍት አልባ ጦርነት ነው እያደረገ ያለው። ከራሱ ህዝብ ጋር ከትግራይ ጦርነት፣ ከዛ ቀጥሎ በኦሮሚያ ክልል በተለያዩ አካባቢ ያሉ ጦርነቶች፣ አሁን ደግሞ በአማራ ክልል ሰፊ ቦታዎች የሸፈነ ጦርነት ነው እየተደረገ ያለው። ከዚህ ጋር በተያያዘ አንዋጋም ከህዝብ ጋር በሚል ምክንያት እንግዲህ ከጦርነቱ ራሳቸውን ያገለሉ ወታደሮች በዚህ ልክ ስቃይ ውስጥ ለመሆናቸው ነው መረጃዎች የሚያሳዩት። ሌላው የጦር አዛዡ ለሌላ ግዳጅ ልንሄድ ነው ብለዋል። ይህንን ያሉት በደቡብ ጎንደር ላይ ጋይንት ንፋስ መውጫ ከተማ ነው። የጦር አዛዡ ሌላ አገር ተወራለች አገራዊ ግዳጅ ስላለብን ቦታችን በአስቸኳይ መተካት ያለበት በአካባቢው ታጣቂዎች ነው የሚል ዛሬ ለህዝብ ስብሰባ አስተላልፈዋል ተብሏል። ሁሉም ትጥቅ ያለው በአስቸኳይ ወደ ካምፕ ገብቶ የአካባቢውን ከተሞቹን መንገዶቹን መጠበቅና ግዳጁን መወጣት አለበት። ከተማ መጠበቅ ህዝብን መጠበቅ እና ፋኖን መዋጋት ከዚህ በኋላ የእናንተ ስራ ነው። እኛ ዘመቻ እኛ በዘመቻው ብዙ ስራዎችን ሰርተናል። አካባቢያቸውን ተረከቡን የሚል መልእክት ነው ያስተላለፉት ተብሏል። እንግዲህ አገር አደጋ ላይ ወድቆ የማይተባበር ካለ የግልም ሆነ የመንግስት ታጣቂ አስፈላጊውን እርምጃ እንወስዳለን። የተመዘገበ የጦር መሳሪያ ዝርዝር ይፋ አድርገው ነው እንግዲህ ከተማው ውስጥ ይህንን እየተናገሩ ያሉት የጦር መሳሪያ ሽጭ ያለው የለኝም የሚባል ነገር አይሰራም። አንድም የጦር መሳሪያችሁን ትነጠቃላችሁ፣ ሁለትም ደግሞ እርምጃ እንወስዳለን። ስለዚህ ወታደር ብቻ ሳይሆን ልዩ ኃይሉንም ፖሊሱንም ወደ ግዳጅ ይዘነው ልንሄድ እንችላለን የሚል ነው እንግዲህ ለህዝቡ የተናገሩት። ይህም የሚያሳየው ሌላ ጦርነት መኖሩ እና በሰራዊት ውስጥ የተላለፈ መልእክት ስለመኖሩ ነው። ሸዋ መኮይ ከተማ አቅራቢያ ከረፋድ ጀምሮ የከባድ መሳሪያ ድብደባ አለ ተብሏል። የዙ 23 ሞርተር የድሽቃ ድብደባ ነው ያለው። በእነዚህ የከባድ መሳሪያ ድብደባዎች የደረሰው ጉዳት አልታወቀም ተብሏል። ወልዲያ፣ በተመሳሳይ ከስቴዲየም መቻሬ አካባቢ ወደ መርጦና ወጠጥ ተብሎ ወደሚጠሩ አካባቢዎች ከማለዳው ሶስት ሰዓት ጀምሮ እስከ እኩለ ቀን ድረስ ተከታታይ መድፍን ጨምሮ የከባድ መሳሪያ ድብደባዎች ነበሩ ተብሏል። በዚህ የደረሰው ጉዳት አልታወቀም። ሰሞኑን መርጦ ወጠጥና አካባቢው በተደረጉ ከባድ ውጊያዎች በመንግስት ወታደሮች ላይ የደረሰው ጉዳት ይታወቃል። በተለይ ሲሪንቃ ወታደራዊ ካምፕ በፋኖ በፈጸመው ጥቃት በርካታ የጦር መሳሪያዎችን ፋኖ በእጁ ማስገባቱ ይታወቃል። ይህንን ተከትሎ በአካባቢውም የአየር ጥቃት መፈጸሙን ከሁለት ቀናት በፊት የመረጃ ምንጮቹ ገልጸዋል። በዚህም የደረሰው ጉዳት አልታወቀም። ወልዳ አካባቢ የነበረው የከባድ መሳሪያ ድብደባ ከሰዓት በኋላ ቆሟል ነው የተባለው። ወደ ሌላ መረጃ ሲሄድ የኦጋዴን ብሔራዊ ነጻ አውጪ ግንባር የሶማሌ ሀብት እየተዘረፈ ነው የሚል መግለጫ አውጥቷል። በተለይ የቻይናው ፖሊ ጂሲኤል የሚባለው ካምፓኒ ካምፓኒ የሶማሌን ሀብት እየዘረፈ ነው፣ የሶማሌ ክልል መንግስት ደግሞ ተባባሪ ሆኗል ብሏል። ይሄ ነዳጅና ጋዝን ለማጣራትና ለማውጣት የሚደረገው እንቅስቃሴ እውቅና አንሰጠውም፣ የሶማሌ ህዝብም እውቅና አይሰጠውም ሲል ነው እንግዲህ የኦጋዴን ብሔራዊ ነጻ አውጪ ግንባር የገለጸው። በመግለጫው የክልሉ መንግስት በኢትዮጵያ በኩል መቅደም ያለባቸው ስምምነቶችን አልያዘም፣ ስለዚህ እየተደረጉ ያሉ ስምምነቶች ተፈጻሚ አይሆኑም ብሏል። ኦብነግ የነዳጅ ማጣራት ስራው ህዝቡ የፖለቲካ መብቶቹን እስኪያረጋግጥ ድረስ መቆም አለበት ነው ያለው። እንግዲህ ኦብነግ በዚህ ቀጠና አዲስ ወታደራዊ እንቅስቃሴ ለመጀመር ባለፈው ተከታታይ መግለጫዎችን ሲሰጥ ነበረ። አሁን እንግዲህ የኦጋዴን ብሔራዊ ነጻ አውጪ ግንባር 2018 አስመራ ላይ የነበረው ስምምነት ተከትሎ መንግስት ኃላፊነቱን አልተወጣም፣ የክልሉ መንግስትም ሰራዊታችን አልተንከባከበውም በሚል የሰላም ስምምነቱ ተጽሷል ብሎ ናይሮቢ መግለጫ መውጣቱ ይታወቃል። ሌላ የዚሁ ቡድን ሌላ ክፍል ደግሞ ጅጅጋ ያለ እኛ ከመንግስት ጋር እየሰራን ነው፣ በምርጫ ቦርድ ተመዝግበን መብቶቻችን ለማስከበር እንቅስቃሴ እያደረግ ነው የሚል መግለጫ ማውጣቱ ይታወቃል። የግብፅ ወደዚህ ቀጠና መምጣትን ተከትሎ ለዘመናት ጊዜ የኦጋዴን ብሔራዊ ነጻ አውጪ ግንባር በተለይ በዚህ ቀጠና ነዳጅ እንዳይወጣ ከግብፅ ከፍተኛ ድጋፍ ሲደረግለት የነበረ ታጣቂ ነው። አሁን የታጣቂ ግብፅ በሞቃዲሾ ቀጠና በርካታ ኃይል ማሰማራቷን ተከትሎ ለጦር መሳሪያም ለወታደራዊ ድጋፍም ምቹ ሁኔታ የተፈጠረለት ነው የሚመስለው ብለዋል። እንግዲህ ጉዳዩን የሚከታተሉ የአካባቢው ፖለቲከኞች ይህ ጉዳይ እንግዲህ ወደየት ሊያመራ እንደሚችል እና አሁን ባለው ኢትዮጵያ ላይ ተጨማሪ ቀውስ ይዞ እየመጣ እንደሆነ ነው መረጃዎቹ የሚያሳዩት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉ። ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ